ይህ ቪዲዮ የሚያጠነጥነው በምን ዙሪያ ነው መሰላችሁ? የክርስትና ስማችን እንዴት ነው እየወጣና እየተሰየመ ያለው በሚለው ዙሪያ ነው። እስኪ እቺን ቪዲዮ እንይና እንመለሳለን። ው እንዳያችሁት እኔም ልድገምላችሁ የክርስትና ስሜ ሃና ማርያም ነው። አንድ አባት ጸበል ሲረጩኝ ክርስትና ስም አሉኝ። ሃና ማርያም አልኳቸው። እሺ ከዛስ ሁለት ስም ምን ያደርግልሻል አሉኝ። ሁለት ሃና ይበቃሻል። ሃናም ሃና ናት፣ ማርያምም ማርያም ናት ብለውኝ ሄዱ። እኔ እስካሁን ሀሳብ ውስጥ ነኝ። ምን ትሉኛላችሁ? ትክክለኛ ሀሳብ ነው? ልጅቷን ደግፊያት አለ ብዙ ጊዜ ክርስትና ስም አወጣጥ ላይ አንዳንድ አባቶች እንዴት እንደሚያወጡት ራሱ ጥያቄ ሁሉ ይፈጥርብኛል። የክርስትና ስም ሲወጣ የራሱ የሆነ ምክንያት አለው። አንደኛ በክርስቶስ ስም ይሰየማል፣ በስላሴ ስም ይሰየማል። ሁለተኛ ደግሞ በቅዱሳን ስም፣ ለምሳሌ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ጊዮርጊስ፣ ሌላም ሌላም ቅዱሳን ስም በዛ ይሰየማል ግን አንዳንዶቹ የሚያወጡት ስም አንዳንዶች አባቶች ለምን እንደሆነ ባይገባኝም አሁን ሃና ማርያም ብሎ ክርስትና ስም የለም። እኔ ሃና ማርያም የማውቀው ምንድነው አዲስ አበባ ውስጥ ኮተቤ ሃና ማርያም አለ። ካሜራማናችን አይደለም? ደግሞ ወደዛ ወደ ጀሞ ወይ ወደ ጋርመት አካባቢ ሃና ማርያም የሚባሉ አካባቢዎች አሉ። እንደዛ አካባቢ ነው የማውቀው እንጂ የክርስትና ስም ሆኖ አይቼ አላውቅም። ግን አሁን ደግሞ እንደዚህ ወደ ሚዲያ እድሜ ለሚዲያ በመስራቱ ብዙ ነገሮችን ወደ ሚዲያ እያመጣ እያየን እየተረዳን እንገኛለን እና እየገረመኝ ነው። አረ ምን ይሄ ብቻ ወለተ ቁስቋም የሚል ስም አለ። ወለተ ቁስቋም አሁን ቁስቋም ምን የቦታ ስም ነው የሆነ ወይም የተራራ ስም ነው ድንግል ማርያም የነበረችበት አካባቢ የሆነ የልዩ ቦታ ስም ነው እንጂ ለክርስትና ስም ይሰጥ አይደለም። ብዙ ቦታ ግን አጋጥሞኛል እንደዚህ የክርስትና ስማቸው ወለተ ቁስቋም ወይም ደግሞ ወልደ ቁስቋም ቢለው የሚሰይሙ አባቶች አሉ። ይሄ ግን ልክና አግባብ አይደለም ነው አሁን ወለተ ቁስቋን ብሎ የክርስትና ስም የለም። ነው እየተግባባ። ወይም ደግሞ አንዳንድ አባቶች የማታውቁት ነገር ካለ ጠይቁ። ምክንያቱም በየቤተ ክርስቲያኑ ሊቃውንት አለ፣ መጽሐፍ መምህር አለ፣ ወንጌላዊ አለ፣ ሰባኪ አለ፣ ብዙ ካህናቶች አሉ፣ ሊቆች አሉ፣ ሊቃውንቶች አሉ። እነሱም ጠይቆ መረዳትም ስም መሰየም ይቻላል። ምክንያቱም ምንድን ነው ብዙ ካህናቶች በእናንተ ስር በጣም ለቁጥር የሚያታክቱ የነሳ ልጆች አሉ ምማናናል በእናንተ የሚመሩት እንደዚህ ያለ ስም ስታወጡ እየጠየቃችሁ መሆን አለበት። በእርግጥ ሁሉንም ወቁ ማለት አይጠበቅብንም፣ ግን ደግሞ የክርስትና ስም ወሳኝ ነው። አንድን ሰው ወለተ ቁስቋም ወልደ ቁስቋም አልከው ማለት ምንም ትርጉም የለሽ ነውና አሁን ልክ እንደሆነ እንደ ሃና ማርያም፣ ሃና ማርያም ብሎ ክርስትና ስም የለም። ምክንያቱም ሃና የድንግል ማርያም እናት ናት፣ ማርያም ማርያም ናት። ስለዚህ ሃና ማርያም ብለ ክርስትና ስም ሊሆን አይችልም። ወይ ወለተ ሃና ወይ ሁለተ ማርያም ብለህ መሰየም አለብህ። እና የጨበጣ ትምህርት ባይሆን ደስ ይለኛል ለማለት ስለፈለኩ ነው። እስኪ እንግዲህ እናንተም እንደው የራሳችሁን ስም ማን እንደሆነ በኮሚት አስቀምጡ። እንደዚህ የተለየ ስም ያላችሁ ካላችሁ ልክ እንደ ሁለተ ቁስቋም ሃና ማርያም አይነት ስም ያላችሁ ሰዎች እስኪ እናንተ ስም አስቀምጡና እንይ እንዋይ ለማለት ፈልጋለሁ። ይሄ ቪዲዮ ግን ለሚመለከታቸው የነፍስ አባቶች ሁሉ ይድረስልኝ ለማለት ፈልጋለሁ። አመሰግናለሁ። ከእናንተ ጋር የነበርኩት ዜማ ቲዩብ ነኝ። ደግሞ በዚህ ውግር መንገዳችሁን ዜማ ቲዩንም አበረታቱት። ምን ሆናችሁ ነው በዩቱብ መንደር ማትመጡት? ዩቲብ ላይ በጣም ቀዝቅዟል። በቲክቶክ ደግሞ በጣም የተሻለ እንቅስቃሴ አለ፣ የተሻለ እይታ አለ በቲክቶክ መንደር። ዩቱብ ደግሞ እየታየ አይደለም። ምንሆናችሁ ነው? እዚህ ብቻ አትቅሩ እንጂ ቤተሰቦቻችን ምን ነው?